ሰላም፣ ሰላም ጤና ይስጥልኝ ውድና እየተከበራችሁ የወርቅ የቤተሰቦች እንዴት ናቸው? ማን ናቸው? ወይ አለው እስኪ ክብሩ ስፈልጌታ እኔ በጣም ደህና ነኝ። ሰላማችሁ የበዛ እየተረፈ ሰላም ብዝት ብዝት ይበለላችሁ። አገራችን ሰላምና ጤና ያርግልን የዘውትር ምኞታችን ነው። ዛሬ እኔ በጣም ጉጉት የጠበቅኩኝ ፍቅርዬና ብሩኬ ናቸው። በጣም በጉጉት የጠበቅኩኝ ብሩኬና ፍቅርዬ ነበረው፣ ግን አሁንም ደግሞ በኢንቃ ነው መጡ ታንቆ ተታንቆ ነው መጡ ምንድነው ነው ደሞ እሱ እነ ምንድ ናቸው ምንድ ስቲ ቆሌ ቪዲዮ ኧረ መጀመሪያ ቪዲ ልየው መጀመሪያ ቪዲ ሲፋሳ አንድ ጎማ አይነፋም አለ ጀግና ብሩኬ በጣም ይሄን ተረቶ ተመችቶኛል ተረቶ ተመችቶኛል ሲፋሳ አንድ ጎማ ሁለቱም አይነፋም አብኮርስ ጀግና ነቅ እናት ወልዳለች። እኔ ለዚህ ነው ለዚህ ለዚህ ነው አይዋ በለው ዓላማ ነገርኳቸው፣ ፍቅር ከቦላ አትሆንም። ዓላማ ነገርካቸው? እሺ ሰምተናል። ማናንተ እሱ ሰው ነው። አየህ አሁን አንተ መታ ምን ማለት እንደሆነ ታውቃለህ። ዝም ብለህ ድንገት መጣና፣ እዚህ ቦታ እንዳለያችሁ እያልክ ማስሉኝ። በተደጋጋሚም ደግሞ ቤቷ እየሌላችሁ እኔ እኮ አላውቅም። ማነህ አንተ? ከዚህ በኋላ ታውቀኛለ። አይመለከተኝም ከስር ከዚህ በኋላ ስለሚከዚህ በኋላ አንድ ነገር ልንገርህ አንተ ጓት በቃ ማለት ችግር የለውም ችግር የለውም። እናንተ ጋር አወራለሁ። ስማ አንድ ነገር ልንገርህ ከዚህ በኋላ ፍቅር ጋር እንዳለ እኮ ሰማኛ? ጀግና፣ እሺ ሰምተኸኛል። ሰላም ሰላም ሰላም ሰላም። ውድና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? አንተ ብትላለ ደህና ነህ? እንግዲህ ዛሬ የቡሩክ ድምፅ ሲመስል ይለኛል። ለፋሬሳው እንግዳችን በስልክ ነው። ለፋሬሳው ማለት ነው። ለዛ ነው ቡሩክን የዘመጣ

አልናገር ኳችሁ ወይ? አልናገር ኳችሁ ወይ? እሺ፣ ገርድ ከየት መጣ ያስቃል። አይዋ፣ ማሻአላ፣ ብሩካ ሰላም ብለው በጣም

ይህንን ነገር ካሜራ ኦፍ ሆኖ የሆነ ነገር ማስደረግ ነው። አንከብዶኛ። አይደለም ግን አላምን ልታስደርግ አሁን እነሱን ይዘህ የመጣው ለምድን ልታስደበድበ ነው? ማስደብደብ ፈልጌ ቢሆን ማስደብደቡን ፈልጌው ቢሆን ኖሮ ካሜራም ሴት መደረግ አይጠበቅበትም ነበረ እናንተም እንደዚህ እንደዚህ አይነት ኮንቨርሴሽን ውስጥ አንገባም ነበር እኮ ምን እያደረክ ነው እኔ እያልኩ ካሉት አንድ ነገር ልንገርህ እነሱ ስራቸውን ይመጠበቃል ተረዳኛ አይደል

ማድረግ የምትፈልገውን ነገር መናገር የምትፈልገውን ነገር ተና። አሁንም ልነግርህ እየሞከርኩ ነው። አንተ ነህ ነገር እያበላሽ ያለው። በስነ አንተ ሁኔታችሁ እየሰማችሁ ነው። የሰውን ማንነት ሳታውቁ ዝም ብላችሁ ተጎቱታችሁ መምጣት አለ ከዚህ ህጻን ልጅ ጋር ነው። እናንተ ቆይ በሕይወት መኖር አትፈልጉም?

አንተ ሌላ ነገር ነው እንደሚፈልገው አሳይሃለሁ። ሌላ ነገር ነው እንደሚፈልገው አንተ ቡርክ፣ አንተ ለምንድን ነው የምትነኩት? ማን ስለሆናችሁ ነው? እናንተ ምንድን ናችሁ? እኔ በጣም ተረጋግቼ ነው እያስረዳሁ። ከአንተ ጋር መጥቶ ቢሆን ኖሮ ይሄ ወንድነት አይደለም፣ ለእናንተ ወንድነት አይደለም። ዋጋ ትከፍልበት። በጣም ዲሰንቶኝ ነው ይወሩ ያሉት ዋጋ ትከፍልበት። እነዚህ ቦዲጋርዶች የእኔ ጠባቂ አይደሉም፣ ከእኔም ትእዛዝ አይቀበሉም። እነ ምን ብለመጣክ ምን ተዛማጣክ ማን ነው ማጣ? ማን ላከ? አጫዋቾቹ ናቸው ለምሮ ልትረዱኛል ይችላል አይኖ በቃ፣ አሁን ካሜራው መጥፋት ካለበት ካሜራ ይጥፋና ነው አይተፋም። እንሂድ አይካ አይኑ እናንተ ስለተነፋፋችሁ ተነፋፋቹ ምናምን ሰነዘራችሁ፣ በታር ያላችሁ ሁሉንም ነገር ዝም ለምን ዝም አትል? እንሂድ፣ ይጥፋ

አሁን ከዛ ስልክ ስደውልልን በጣም ያራዳ ልጆች ናቸው ምናምን ብሎ ቦሳችን ስለደወለ ይህን ነገር መስራት ስለማንችል አይ እንደዛን ነገር በቃ እነዚህ ልጆች በጣም ያራዳ ልጆች ናቸው፣ እንደዛን ነገር ለእነሱ አይገባም ብሎ ስለደወለ እናንተን በጣም ይቅርታ ሳናቃችሁ ነው። በጣም ሶሪ በቃ በጣም ይቅርታ። አይገባም ያራዳ ልጆች ናቸው። በ በጣም ይቅርታ። ይሸባታል አንተም ብትሆን ደግሞ ይህ ማድረግ ስለማንችል ሳንሰራ ገንዘብንም መቀበል ስለማንችል በጣም ሰው

ችግር የለውም። የአንተ እንደዚህ መወጣጠር በአንድ ስልክ የምጨርሰው ቁጭ ነው። ከፍለህ ምናምን ነገር ነው። የማን እንትን ሆኗ ሳልከፍላችሁ ሳልከፍላችሁ እንደት ነው ሊጠብቋት? የሚጫወቱ ደሙ ፍቅር ጠባቂ ናቸው። አሁንም እኮ እነዚህ ልጆች ከእኔ ትእዛዝ ብር ነው የሚፈተው

ካልሆነ እቀብረሃለሁ። ባለፈው አሁን እየወረሁት ያሉት ነገር ሌላ አግሬሲቭ የሆነ ነገር እንድትናገር ወይም ጸም ያስነሳ ነገር አለ። እኔ አላማ አንድ ነው። አንተ እኔ ጋር ቦዲጋርድ ይዘህ ልትመጣ አንተ